በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ግንቦት 21 የእመቤታችን የቅድስት ድንግል ማርያም ዓመታዊ ክብረ በዓሏ ነው። ይህም ግብጽ በምትገኘው በእመቤታችን በቅድስት ድንግል ማርያም ስም በተሰራችው ደብረ ምጥማቅ ቤተክርስቲያን ጉልላት ላይ ለተከታታይ አምስት ቀናት ከግንቦት 21 እስከ ግንቦት 25 በመገለጧ ህዝበ ክርስቲያን በዓሏን ያከብራሉ። እመቤታችን ቅድስት ድንግል ማርያም ከልጇ ከጌታችን ከኢየሱስ ክርስቶስ ጋር ወደ ግብጽና ወደ ኢትዮጵያ በተሰደደች ጊዜ በአሁኑ ደብረ ምጥማቅ ተብሎ በሚጠራው ቦታ ላይ አርፈዋል። ጌታችንም ቦታውን ባርኮ የእርሷ መገለጫ ይሆን ዘንድ ቃል ኪዳን ገብቶላት ስለነበር ጊዜው በደረሰ ሰዓት ደብረ ምጥማቅ ተገድሞ የበርካታ መነኮሳት በዓት ሆነ። በደብረ ምጥማቅም እመቤታችን ቅድስት ድንግል ማርያም ብርሃን ተጎናጽፋና በሰራዊት መላእክት ታጅባ ተገልጣለች። በዚያም ሱራፌል ማዕጠንታቸውን ይዘው ሰግደውላታል። እንዲህም እያሉ አመስግነዋታል አብ በሰማይቱ እንዳንቺ ያለ አላገኘም፣ በአንቺም ሰው ሆነ። መጽሐፈ ስንክሳር ግንቦት ሃያ አንድ ሰማይታትም እንደየክብራቸው ማዕረግ ለእመቤታችን ለቅድስት ድንግል ማርያም ሊሰግዱ ረቂቃን በሆኑ ፈረሶቻቸው ተቀምጠው ወደ እርሷ ቀረቡ። በመጀመሪያ ሊቀ ሰማይታት ቅዱስ ጊዮርጊስ ከሁሉ ቀድሞ ከሰገደላት በኋላ ሌሎቹም በተመሳሳይ መልኩ ሰገዱላት። ከዚህ በኋላ ቅዱስ መርቆሪዎስ በዱሪ ፈረስ ተቀምጦ ወደ እርሷ በመምጣት ሰገደላት። ጻድቃን በአንድነት ቀርበው ለክብሯ አሰገዱላት። ቀጥሎም ንጉሥ ሄሮድስ በግፍ የደገደሏቸው ህፃናት ለእርሱ አሰገዱ፣ በደስታና በፍቅርም ተጫወቱ። በዚያም የተሰበሰቡ ክርስቲያኖች፣ እስላሞችና አረማውያን ይህንን ባዩ ጊዜ ደስታ ተሞልቶባቸው በተለየ ዓለም ያሉ ይመስላቸው ነበር። አባ ጽጌ ድንግልም በደብረ ምጥማቅ በታላቅ ክብር ለምእመናን የታየችው የአምላክ እናት ድንግል ማርያምን መገለጥ በማኅሌተ ጽጌ ድርሰቱ እንዲህ በማለት ገልጿታል። የፊትሽን መልክ ያይ ዘንድ የሞተ ሰው እስኪነሳ ድረስ በደብረ ምጥማቅ ለአምስት ቀናት ያህል በተገለጽሽ ጊዜ ማርያም ሆይ ምን ያህል ደስ ታሰኝ ኖሯል። በቀን የታየው የፍቅርሽ አበባ ይቅርና ሌሊት በሙልሙ ያየሽ ምስጉን ነው ብሎ በማኅሌተ ጽጌ አመስግኗታል። በደብረ ምጥማቅ ከተሰበሰቡ ሕዝብ መካከል እናትና አባቶቻቸው፣ ዘመዶቻቸው እንዲሁም ባልንጀሮቻቸው የሞቱባቸው ሰዎች ቅድስት ድንግል ማርያም እንድታሳያቸው በለመኗት ጊዜ እንደቀደመ መልካቸው አድርጋ ታሳያቸው ነበር። ለአንዳንዶች ደግሞ መሐረባቸውን ወደ ላይ በሚወረውሩ ጊዜ እርሷ የወደደችው እንደሆነ በእጇ ተቀብላ መልሳት ትጥልላቸዋለች። ሁሉም ለበረከት ይካፈሉታል። እነርሱም ወደ ቤታቸው ለመሄድ በሚፈልጉ ሰዓት ተሰናብተውና ተባርተው ይሄዳሉ። የደብረ ምጥማቅና የአካባቢው ሰዎች መቤታችን ቅድስት ድንግል ማርያም ያዩባት ቀናት፣ አረማውያን ያመኑበት የበደሉት በምልጃ ቸርነት፣ ምሕረት ያገኙበት ያመኑት ደግሞ የተባረኩበት እለት ነበረ። ህዝቡ እርሷን ተመኝተው ያጡት ወይንም ጠይቀው ያልተፈጸመላቸው ምንም ነገር አልነበረም። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማይታት፣ ደናግላን፣ መነኮሳት፣ መላእክትና ሊቃነ መላእክትም ለድንግል ማርያም ሲሰግዱ ይታዩ ነበር። ከዚህ በኋላ በዘመናት ይኖሩ የነበሩ ቅዱሳን የአምላክንናት ለማየት ብዙዎች ተመኝተዋል። የመልክዓ ማርያም ደራሲ አጼ ዘርዐ ያዕቆብ የአምላኩን እናት ቅድስት ድንግል ማርያም ፊቷን ለማየት ሽቶ ዘወትር የሚያበራ ፀሐይን ጌጥ ላጌጠ ላደረግሽ መልክሽ ሰላምታ ይገባል፣ ፍቅርን የምትመርጭ የምታስቀድሚ አንቺ የምወድሽ ማርያም፣ ሌላ የማይሰማው ነገር እነግርሽ ዘንድ አንድ ጊዜ አንቺን ፊት ግለጭልኝ ያሳይኝ በማለት ተማጽኗታል። ነብዩ ዳዊት ወለገጽኪ ይትመሐለሉ ኵሎ አሕዛብ ብሎ አነ ምድር የምድር ባለጠጎች የአሕዛብ ሁሉ በፊት ይሸማለላሉ በማለት ትንቢት እንደተናገረላት በርካታ ቅዱሳን ሰዎች ቅድስት ድንግል ማርያም ተገልጻላቸው ለማየት ተመኝተዋል። ልመናቸው ተሰምቶላቸው የአምላክ እናት ተገልጻላቸው ፊቷን ለማየት ክብሯን ለመግለጥ ቅዱሳን አባቶች፣ ጻርቃን ሰማዕታት በቅተዋል። ይህንም የሆነው በፍጹም ልቦናቸው በመማጸናቸውና በፍጹም ትጋት የጌታችንን እናት ሲያገለግሉ በመኖራቸው እንደሆነ የጻድቃኑ ገድል ምስክር ነው። እነርሱም ሌት ከቀን ምኞታቸው ይሳካላቸው ዘንድ በጸሎት ይማጸኑ ነበር። እመቤታችን ቅድስት ድንግል ማርያምም ጸሎታቸውን ሰምታ ያሰቡትን ትፈጽምላቸው ነበረ። ምኞታቸውን ከተሳካላቸው የቅዱሳን አባቶች መካከል አባ ይስሐቅ አንዱ ነው። ይህ ቅዱስ አባትም መቤታችን ቅድስት ድንግል ማርያም በፍጹም ልቦና ይወዳት ስለነበረ ለሰባት ዓመታት አምላኩን ክብርት እናቱን ያሳየው ዘንድ በጸሎት ተማጸነ። ዘወትር ከሰርክ በኋላ ሌሎች መነኮሳት ለመኝታ ወደ በዓታቸው ሲሄዱ አባ ይስሐቅ ወደ ቤተ ክርስቲያን በመሄድ በቅድስት ድንግል ማርያም ስዕሏ ፊት ቆሞ 300 ስግደት እየሰገደ ይማፀን ነበረ። ከስግደቱ ጋርም ኦ እግዚኦ ኢየሱስ ክርስቶስ አርኤኒ እመከ አሃተ ሰዓተ ጌታዬ መድኃኒቴ ኢየሱስ ክርስቶስ ለአንዲት ሰዓት እናትህን አሳየኝ እያለ ይጸልይ ነበር። በእንደዚህም ሁኔታ ለሰባት ዓመት ከቆየ በኋላ እመቤታችን ቅድስት ድንግል ማርያም በታላቅ ግርማ ተገለጸለችለት። የልቡን መሻት ምን እንደሆነ ጠየቀችው። አባ ይስሐቅም የእርሷን ገጽ ያዩ አይኖቹ ሌላ ነገር ማየትን እንደማይሹ ነገራት። ከተወደደ ልጇ ኢየሱስ ክርስቶስ እንድታማልደው ተማጽናት ቅድስት ድንግል ማርያምም ልመናውን ተቀበለችው። ከዚህ በኋላም የእረፍቱ ቀን ከሶስት ቀን በኋላ መሆኑን አሳወቀችው። በአርካውም ወደ ሰማይ በክብር አረገች። ይህ ቅዱስ አባት ይስሐቅ እርሷን ካየ በሶስተኛው ቀን አረፈ። መጽሐፈ ስንክሳር ታኅሳስ አንድ የተነገረ ታሪክ ነው። እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ ተገልጣ የሕዝቡን ምኞት እንደፈጸመችላቸው የእኛንም በጎ መሻት ትፈጽምልን፣ አሜን። የድንግል ማርያም በረከት በሁላችን ላይ ይደር።